አፍሪካ ያሉባትን ችግሮች ለመቅረፍ ሰው ሰራሽ አስተውሎትን ከተቀረው ዓለም እኩል ማልማትና መጠቀም ይኖርባታል፣ ሲሉ ጠቅላይ ሚኒስትር ዐቢይ አሕመድ ተናገሩ። ጠቅላይ ሚኒስትሩ ኢትዮ ቴክ ሀያ ሀያ አምስት የከፍተኛ አመራሮች ምክክርን በይፋ አስጀምረዋል። በንግግራቸውም ኢትዮጵያ ለሰው ሰራሽ አስተውሎት ከፍተኛ ትኩረት ሰጥታ ስትሰራ መቆይቷንም አንስተዋል። ለዘርፉ የሚሆን መሰረተ ልማት ማሟላት፣ የዳታ አጠቃቀም ፖሊሲን ማዘጋጀትና ዲጂታል ማህበረሰብን ለመፍጠር የሚያስችሉ የትምህርት ና የስልጠና ስራዎች እየተሰሩ መሆኑን ጠቅላይ ሚኒስትር ዐቢይ አሕመድ ተናግረዋል። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ሊያደርሰን ሪፖርተራችን ተመስገን ሽፈራው በቀጥታ መስመራችን ላይ ይገኛል። እንዴት ቆይታል ተመስገን? ኢትዮቴክ 2025 ኤክስፖ በአፍሪካ ሰው ሰራሽ አስተውሎትን በምን መልክ ማልማትና መጠቀም ይገባል ተብሏል? እስኪ ይህንን ለተመልካቾች አድርስልን። አመሰግናለሁ ኤልሻዳይ። እንግዲህ አንቺን በመግቢያሽ እንደጠቀስሽው ኢትዮ ቴክኖሎጂ ኤክስፖ 2025 በዚህ በአዲስ ኢንተርናሽናል ኮንቬንሽን ማዕከል መካሄዱን ቀጥሏል። በዛሬው ዕለት በዋናነት የኢፌዴሪ ጠቅላይ ሚኒስትር ዐቢይ አሕመድን ጨምሮ የሀገራት መሪዎች፣ የተቋማት ከፍተኛ ኃላፊዎች የኤአይ ወይም አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ዘርፍ ላይ የሚሰሩ ተቋማትና የተቋማት ኃላፊዎች እዚህ በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተገኝተዋል። በዋናነት መድረኩን ያስጀመረው የኢፌዴሪ ጠቅላይ ሚኒስትር ዐቢይ አሕመድ አፍሪካ ማደግ ካለባት ወይም ደግሞ ከተቀረው ዓለም እኩል በቴክኖሎጂ መፎካከር ካለባት በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ላይ ያለመታከት ወይም ያለማሰለስ መስራት አለባት የሚል ሀሳብ በሰፊው አንስቷል። ጠቅላይ ሚኒስትሩ እንግዲህ እንደ አህጉር የተለያዩ ችግሮች አሉብን። በዋናነት በምግብ ሰብል ራስን ከመቻል ከግብርናው ሴክተር ጋር የሚገናኙ ከትምህርት ከጤና ጋር የሚገናኙ የአገልግሎት አሰጣጥ የጥራት ችግሮች በሰፊው እንዳሉ ይታወቃልና እነዚህን ችግሮች መፍታት የሚያስፈልግ ከሆነ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትን በሰፊው መጠቀም ይገባል የሚል ሀሳብ አንስቷል። በኢትዮጵያ በኩል ያለውን ልምድ ወይም ተሞክሮም ጠቅላይ ሚኒስትሩ በንግግራቸው አጋርተዋል። በዋናነት እሳቸው ያነሱት ኢትዮጵያ ከአምስት ዓመት በፊት በተለይ የአርቲፊሻል ኢንቴሊጀንስ ተቋምን ከማቋቋም ጀምሮ ለዘርፉ ሰፊ ትኩረት ሰጥታ እየሰራች እንደሆነ አንስተዋል። በዚህም በርካታ ለውጦች እየተገኙ እንደሆነ ጠቅላይ ሚኒስትሩ አብራርተዋል ማለት ነው። ይህ ለዓለም በራሷ አዲስ የሆነው ይህ የሰው ሰራሽ አስተውሎት ቴክኖሎጂ አሁን ላይ ዓለምን እየመራ ወይም ደግሞ የዓለምን መጻኢ እድል እየተነበየ አንዳንድ ጊዜም ደግሞ እየደነገገ እንደሆነ ይታመናል በብዙ የዘርፉ ባለሙያዎች ዘንድ። ስለዚህ ከማይቀረው የቴክኖሎጂዎች ቅድም ድሞሽ ኢትዮጵያ ቀድማ ለመካፈል እንድትችል የተለያዩ የመሰረተ ልማት ስራዎችን ስትሰራ፣ የአቅም ግንባታ፣ የስልጠና፣ የትምህርት ስራዎችን ስትሰራ እንደነበረ የኢፌዴሪ ጠቅላይ ሚኒስትር ዐቢይ አሕመድ አንስተዋል ማለት ነው። እንግዲህ እሳቸው የአምስት ሚሊዮን ኮደርስ ስልጠና ከዚህ ጋር የሚያያዝ እንደሆነ አንስተዋል። አገልግሎት አሰጣጥን ለማዘመን በቴክኖሎጂ የታገዘ እንዲሆን ከማድረግ አንጻር በቅርቡ ተመርቆ ወደ ስራ የገባው የመሶብ አንድ ማዕከል አገልግሎትንም ጠቅላይ ሚኒስትሩ እንዲሁ በንግግራቸው ካነሷቸው የአገልግሎት መስጫ ተቋማት ወይም ደግሞ በቴክኖሎጂ ከታቀፉ በሰው ሰራሽ አስተውሎት እየታገዙ እየሰሩ ካሉ ተቋማት መካከል አንዱ እንደሆነ አንስተዋል። ከዚህ ውጪ ደግሞ በርካታ ወጣቶች ይህንን ዘርፍ እንዲቀላቀሉ ለማስቻል የእውቀት፣ የትምህርት፣ የግንዛቤ ማስጨበጫ ስራዎች በሰፊ እየተሰሩ እንደሆነ በትምህርት ካሪኩለም ላይ እንዲካተት ከማድረግ አንጻርም ስራዎች እየተሰሩ እንደሆነ አንስተዋል። ይህ ዘርፍ እንግዲህ እንደሚታወቀው ወይም የዘርፉ ባለሙያዎች እንደሚያነሱት በጎ ድልም እንዲሁም በዛው ልክ ደግሞ ስጋትም ይዞ የመጣ ነው። ለዓለም የሳይበር ሴኩሪቲ ተጋላጭነትን ጨምሮ ማለት ነው። ለመልካሙ ሲጠቀሙት ችግሮችን የማቅለሉ ያክል እንዲሁም ደግሞ ፌክ በሆነ መልኩ ተጋላጭነትን የሀገራትን ተጋላጭነትን ሊያሳድግ የሚችል እንደሆነ በመድረኩ ላይ ተነስቷል ማለት ነው። እንግዲህ አሁን የሴኩሪቲም የሀገራት የነጻነትንም ጉዳይ ዳር ድንበራቸውንም የማስከበርም ጉዳይ ስለሆነ ይህ የማይቀር የቴክኖሎጂ እሽቅድምድሞች ላይ አፍሪካ በሰፊው መግባትና መስራት ይጠበቅባታል የሚል ሀሳብ በሰፊው ጠቅላይ ሚኒስትሩ አንስተዋል። ከዚህ ውጭ ደግሞ እሳቸው በንግግር ከከፈቱት በኋላ የተለያዩ ባለድርሻ አካላት ውይይቶችን ሲያደርጉበት ነበረ። በዋናነት አፍሪካ ምን አይነት ሰው ሰራሽ አስተውሎትን ነው ልትከተል የሚገባት የሚለው ሀሳብ ደግሞ ግዘፍ ነስቶ ሀሳብ ሲለዋወጡበት የነበረው ጉዳይ ነው ባልኳቸው ሀሳቦች በአርቲፊሻል ኢንተሊጀንስ ወይም ሰው ሰራሽ አስተውሎት ይዟቸው በመጡ በጎ ጎኖችና አፍሪካ ደግሞ ልትጠቀምበት የሚገባው ወይም ደግሞ እንደ ስጋት ልታነሳቸው የሚገቡ ነገሮችን በውይይቱ በሰፊው ተነስቷል ማለት ነው። ከዳታ አጠቃቀም ፖሊሲዎች ጋር በተገናኘ ሀገራት ጠንካራ ሕጎች ማውጣት እንዳለባቸው ተነስቷል። መሰረተ ልማት ይፈልጋል፣ በተለይ የቴሌኮም የኢንተርኔት መሰረተ ልማቶችን ይፈልጋልና ይህንን ከማሟላት አንጻር ሀገራት ሰፊ ስራዎችን መስራት እንዳለባቸው በዚህ በውይይቱ ተነስቷል። ከዚህ ውጭ ደግሞ የሰለጠነ የሰው ኃይል ይህንን በበጎ ተግብሮ ሀገሩን ወይም ህዝቡን ተጠቃሚ ሊያደርግ የሚያስፈል የሚገባው ወጣት ኃይል አለና እዛ ላይ መስራት እንደሚገባው በሰፊው ተነስቷል ማለት ነው። የተሻለ አጠቃላይ ተወያዮቹ ግን ኢትዮጵያ ለአርቲፊሻል ኢንቴሊጀንስ፣ ስለዚህ ለሰው ሰራሽ አስተውሎት፣ አጠቃላይ ከቴክኖሎጂ ጋር ለተገናኙ ነገሮች የሰጠችውን ትኩረት በሰፊው አንስተው ያመሰገኑበት ያደነቁበት እንደሆነ፣ ኢትዮጵያ ዓለም አሁን እየተሽቀዳደመች ወይም እየሰራችው ካለችው ስራ ጋር ቀድማ ፍክክር ውስጥ ለመግባት መሰረተ ልማቶችን የማሟላት ስራ መጀመሯን በሰፊው አንስተዋል። እንደምናስታውሰው ትናንትና አንድ ሺህ አምስት መቶ የሚሆኑ ሮቦቶች በአዲስ አበባ ሰማይ ላይ ትርኢቶችን ሰዎችን ሲያሳዩ ነበር። ይሄ ከአፍሪካ ቀዳሚ ያደርገዋል። የተለያዩ አለማት በእርግጥ ሮቦት ትርኢቱ በትልልቆቹ የዓለም ሀገራት ወይም በኢኮኖሚያቸው ከፍተኛ እድገት ያስመዘገቡ የዓለም ሀገራት ናቸው። ይህንን በሰፊው ሲያደርጉት ያየ ነው። በአፍሪካ ደረጃ ይሄ በዚህ ያክል ቁጥር ማለት ነው በ1500 የሚያክል ቁጥር ከፍተኛው እንደሆነ ሲያነሱት ነበር እዚህ የነበሩት ተሳታፊዎችም። ይህ ደግሞ ኢትዮጵያ እየደረሰችበት ያለውን ነገር ሊያመለክት የሚችል ነገር ነው የሚል ሀሳብም አንስተዋል ማለት ነው። ጠቅለል ሲል አፍሪካ ወደፊት ወይም መጻይ እድሏ የሚተነበየው አንድም በሰው ሰራሽ አስተውሎት በአርቲፊሻል ኢንቴሊጀንስ ስለሆነ እዚህ ላይ በሰፊው መስራት ከተቀረው ዓለም ጋር ደግሞ መፎካከር ይገባታል የሚለው ሀሳብ በሰፊው ተነስቷል። አይልሻዳይ ባልደረባ የተመስገን ሽፈራው ለመረጃ እጅግ አድርጌ ነው የማመሰግነው። ባለህበት መልካም ቀን ይሁንልህ።